እማሟዣ ክፍል ሁለት በእርግጥ እኔም ቤታችን መሀል ላስቲክ ለብሳ በምትቀመጥ የምግብ ጠረጴዛ ላይ እቃ እየወረወርኩ ዘመናዊ እንደምታደርገው ተሽከርክሩ እንዲቆም ለማድረግ ብዙ ጊዜ ሞክር ያለሁ ግን አሪፍ ለመሆን ብዬ አይደለም በቃ እንዲሁ ለመሞከር አንድም ጊዜ ግን የሚወረውረው እቃ ተረጋግቶ ጠረጴዛው ላይ ቁሞልኝ ያውቅ ተምዘግዝጎ መሬት ላይ ይወድቃል ምናልባት የጠረጴዛችን እግሮች ጤነኛ ስላልሆኑና አንዴ ወደ ሰሜን አንዴ ወደ ደቡብ ትንሽ ዘመም ስለምትል ይሆናል። አይ ኦሞ ነው የተባልኩት። ኦሞ ስጭኝ አልኳት የምፈልገው ዱቄ ሳማኑ ተደረደረበት እየጠቆሟል ወይም ይሄኛውን ውሰድላቸው ዋጋው እኮ ነው። ኦሞ እኮ ፋሽኑ አልፎበት አላቦችዬ እያለች ሌላ ድሩፍ ውጫ ካርቶን ካርቱን ከመደርደሪያው ላይ አወረደች። የሞር ወርወር ትሪቷን ሳታሳይ በፊት በብስጭት መስታወቱ ላይ ያስቀመጥኩትን ብር አፈፍ አድርጌ ሱቋን ትጭላት በሩጫ ወጣ። በኋላ የደጋግ ማስጠራኝ ሰማታለሁ። በእሷ አለ ሙሉ ሷ ሱቅ ብቻ ነው መሰላት። እንደ እያልኩ ወለኔ ወደሚባል በበሩ እንኳን ሳልፍ ወደሚቀፈኝ ሱቅ ተጣደፍኩ። ነገረ ወለኔ እውነቱን ለመናገር ይህን ወለኔ የሚባል ሱቅ እንኳን ውስጡ ገብቼ እንዲሁ በዛ በኩል እያለፍኩ ሳየው ራሱ የምቆሽሽ ነው የሚመስለኝ። እዚህ ሱቅ በረንዳ ላይ ናፍጣ ስለሚሸጥ ከሁሉም ነገር ቀድሞ የሚቀርና የናፍጣ ሽታ ነው ከበር ላይ የሚቀበለው። የዚያን ቤት እቃ ሁሉ ጋዝ ጋዝ ይሸጣል። በውጭ የጭቃ ግድግዳ ላይ ምንትስ አለ የሚሉና በተለያዩ ቀለማት በውል ገድጋዳ የእጅ ጽሁፎች የተጻፉ ብቻ ማስታወቂያዎች ተለጥፈዋል። ማስታወቂያዎች ያስቃሉ። የአይጥ መርዝ አለ፣ የአይጥ ወጥመድ አለ፣ አይጥ የማይበላው የእህል ጆንያ አለ። ደግሞ ይሄ ምንድን ነው? አይጥ አለ ብለው መለጠፍ ነው ይቀራቸው። መኖርም አለበት። ይህን ሁሉ አይጥ ነክ ነገር በምን ሞክረው ለገበያ ያቀረቡት ታዲያ? የተነጠረ ቅቤ አለ፣ ትንባሆ አለ፣ የኑግ ዘይት አለ፣ አንጋዳ አለ። ከትንሽ የቆሸሸ ሰማያዊ በርሜል እየቀነሱ የሚሸጡት የኑግ ዘይት እዚያና እዚህ ተነካግቶ ከመደርደሪያው እስከ ሱቁ ወለል ድረስ ወዛ ምድፍ ተለድፎ አጠቋቁሮታል። ሁልጊዜ ደግሞ እዚያ ሱቅ የሚነጠር ቅቤ ይሸተኛል። ሱቁ የናፍጣ የዕጣን የቂቤና የሲጋራ ሽታ ተቀላቅሎበት የሚያቅለሸልሽ ስሜት ይፈጥራል። ደግሞ የት እንደተቀመጠች የማትታይ ሬዲዮ እዚህ ሱቅ በገባው ቁጥር የሚል ድምጽ ጋር የተቀላቀለ ዜና አስተሰማን የምደርስ ብዙውን ጊዜ የዚህ ሱቅ ደንበኞች በወረቀት የሚጠቀለል ነገር የሚያጨሱ የገጠር ሰዎች ናቸው። ለዚያም ሳይሆን አይቀርም በተለይ ጠዋት ጠዋት ፊት ለፊት የበረንዳው ቋሚ እንጨት ላይ ታስሮ የሚቆም የዝንብ ሰረገኛ የሚጨፍርበት ገጣ በአህያ በሩ ላይ አይጠፋም። ቢሆንም እንደ ዘመናዊ በአጉል አረዳነትና ብረቅራቂ ውበት ታጅቦ ያልፈለጉትን አስገድዶ ከሚያስገዛ ብልጣ ብልጥ ይልቅ ቃል ሳይተነፍስ የጠየቁትን የሚሰጠው የዚህ ሱቅ ባለቤት ይሻላል። ስሙ አይያዝልኝም ምናልባትም ከመጀመሪያው አላቃውም ይሆናል። ሱቁ በልምድ ዘይት ቤቱ ነው የሚባለው። ጮህ ብዬ ባለ ሱቅ ቆሟል፣ አልኩ። ከውጭ ስገባ ውስጡ ጨለማ ሆኖብኝ ስለነበር ሰውየው አጠገቢ ቆሞ እንደነበር እንኳን አላየሁትም። ያንን በሚያክል በማት ኮተት የተሞላ ሱቅ ውስጥ አንዲት ፍዝዝ ያለችና እንደ ሰካራም አይን የቀላች ዙሪያዋን የሸረሪት ድር የከበባት አምፖል ብቻ ናት ያለችው። ጉንጩ በጫት የተወጠረ ባለ ሱቅ ቀስ ዘይት እንዳደፋ ብሎ ካስደነበረኝ በኋላ አለመድፋቴን ተንጠራትሮ ተመልክቶ የሚፈልገውን ኦሞ ከሆነ ጨለማ መደርደሪያ ውስጥ አውጥቶ ሰጠ። ወደ በረንዳው ወጥቼ ስመለከት የግራ እጅ መዳፌን ዘይት ነክቶት ነበር። የመልስ ሳንቲሞቹ ናቸው ዘይት ያስነኩኝ። ሳያቸው እርስ በርስ ተጠባብቀዋል። በኪሴ ጨምሬያቸው እጄን የበረንዳው ቋሚ ግንድ ላይ ጠረኩ። ትንሽ እንዳሄድኩኝ አፍንጫዬን ልጠርግ ስሞክር እጄ ናፍጣ ናፍጣ ይሸታል። የሚያሳብድ ሱቅ ነው። ይቀጥላል